የዓለማችን ትልቁ የመኪና ብራንድ ቶዮታ አዲስ መኪና ይዞ መጥቷል። ቶዮታ ቢዚ ውድላንድ። ይህ መኪና ከቀደመው ቢዜድ ፎሬክስ የሚገራርሙ ፊውቸሮችንና የሚገራርሙ ጥንካሬዎችን ከኃይል ጋር አጣምረዋል። በእርግጥም የዓለማችን ጠንካራው ብራንድ ቶዮታ፣ ሁሉም ኢትዮጵያዊ የሚያውቀው መኪና ምንድን ነው ቢባል ቶዮታ ብሎ የማይመልስ ኢትዮጵያዊ አይኖርም። ቶዮታ ልባችን ውስጥ በደም ስራችን ውስጥ ተሰራይቷል። አስደናቂ ነው። በእርግጥም ቶዮታ ዓለምን ለማስደመም በሚገርም ሬንጅና ጥንካሬ አዲስ መኪና ይዞ መጥተዋል። ቢዚ ውድላንድ። ሰላም የተከበራችሁ የቻናሌ ቤተሰቦች እንደምን ሰነበታችሁ። እኔ ጆርናሊስት ጎሳ ነኝ። እንደተለመደው ዛሬም ስለመኪኖች ልናወራና ልናወጋ እዚህ ተገናኝተናል። በፍቅር ነው የምጠይቃችሁ። ይሄንን ፕሮግራም ስትከታተሉ ከእናንተ የሚጠበቀው ነገር ላይክ፣ ሰብስክራይብ ማድረግ ብቻ ነው። ዛሬ የመጀመሪያ እይታየን በዚህ መኪና ሰጣችኋለሁ። ምክንያቱ መኪናው አዲስ መኪና ነው። ለእናንተም እንግዳ እንደሚሆን ጥርጥር የለኝም። ምናልባትም እንደ ሀገር ለቶዮታ ካለን ፍቅርና ብዙ መኪኖች ሀገራችን ውስጥ በመኖራቸው ምክንያት ይህም መኪና በቅርቡ ኢትዮጵያ ውስጥ እናገኘዋለን የሚል ተስፋ አለኝ። ቶዮታ የዓለማችን ትልቁ የመኪና ብራንድ ነው። በቅርቡ በቻይና ፋው ቶዮታ ቢዜድ 5 የተባለ መኪናን አስተዋውቁ ነበረ። እኔም ስለዚህ መኪና በደንብ የተብራራ መረጃ ስለ ስፔሲፊኬሽኖቹ፣ እንዲሁም ስላሉት ነገሮች በሙሉ ነግሬያችሁ ነበር። ነገር ግን ዛሬ የተሰማው ዜና የቢዋይዲን ክብር የሚያስጠብቅ ነው። ዜናው ምንድነው መሰላችሁ? በቻይና የሚመረተውን ፋው በኮላቦሬሽን የሚሰራውን ቶዮታ ቢዜድ 5 ራሱ ቶዮታ የጃፓኑ መኪናውን አግዶታል። ምክንያቱም የቶዮታን ክብር ስለተዳፈረ የተመረተው መኪናው በቢዋይዲ ብሌድ ባትሪ እንደሆነም ተናግሬ ያለው። ነገር ግን ለስሙ የሚጨነቀው ቶዮታ መኪናውን ሙሉ ለሙሉ ከፕሮዳክሽን ላይን አግዶታል። ምክንያቱም የBYD ብራንድ በአሁን ሰዓት በጣም በተለያዩ መንገዶች ማርኬቲንግ ስታይላቸውን እየቀያየሩ ሀገራቸውንም ብራንዳቸውንም እያስተዋወቁ ነው። የBYD ባትሪ ቶዮታ መኪና ላይ ተገጠመ መባሉን የሚፈልገው BYD ተሯሩጦ ብሌድ ባትሪን በBZ5 ላይ ሲገጠም ብዙ ነገሮችን ሲያነሳ ነበር። ነገር ግን የራሱ ኮላብሬሽን ያለው ቶዮታ ግን ይህንን ባትሪ ፈጽሞ አልቀበልም በሚል አግዶታል። በእርግጥም ቶዮታ ራሱን ችሎ የሚወጣ ምርጥ መኪና ነው። ቢዜድ ውድላንድም ብለውታል። መኪናው ከቀደመው ቢዜድ ፎሬክስ ብዙ የተሻሻሉ ነገሮች አሉ። ምንም እንኳን ኤስዩቪ ቢሆንም፣ ከመልኩ ጀምሮ ከቀድሞ ቢዜድ ፎሬክስ የተሻሉ ነገሮችን ይዞ መጥቷል። ከሆርስ ፓወሩ ብንጀምር፣ 375 ኤችፒ አቅም ያለው መኪና ነው። ከመሬት ያለው ከፍታና የተለያዩ ነገሮቹ ተቀይረዋል። በርግጥ መኪናው ለኦፍሮድ የተሰራ ምርጥ መኪና ነው፣ ቢዜድ ውድላንድ። ከመሬት ያለው ከፍታ በሚደንቅ ሁኔታ 8.3 ኢንች አካባቢ ነው። በጣም ከፍ ያለ መኪና ነው። ለሀገራችን ሁላችንም የምንመኘው ከፍ ያሉ መኪኖችን ነው። ምክንያቱም አብዛኛው መንገዳችን ኦፍ ሮድ ስለሆነ ማለት ነው። ይህ መኪና ሁለት ሞተሮች ያሉት ሲሆን በአጠቃላይ ወደ 338 ኤች ፒ ማመንጨት የሚችል ኃይል አለው። የመጎተት አቅሙን ስንመለከት 3500 ፓውንድ ያክል መጎተት ሲችል ይህ መኪና በጣም አስደናቂ ያስባለው ጉዳይም ሆኗል። መኪናው 74.7 ኪሎዋት ሃወር የሚያክል ባትሪ ፓክ የተገጠመለት ሲሆን፣ በአጠቃላይ 260 ማይል መጓዝ ይችላል። ማይሉ ከቀድሞ ቢዜድ ፎሬክስ እጅግ የተሻለ መኪና ነው። መኪናው በሚያስደንቃችሁ ሁኔታ በሰላሳ ደቂቃ ብቻ ፋስት ቻርጅ ማድረግ ይችላል። ማለትም ከ10 እስከ 80% ፉል ያደርጋል በ30 ደቂቃ። ከሌሎች መኪኖች አንጻር የማናየው ምክንያት ምንድን ነው? አብዛኞቹ 30 ደቂቃ ነው የሚጠቀሙት። ይህም ራሱ መኪና 30 ደቂቃ መጠቀሙ የሚያስመሰግነው ፐርፎርማንስ ነው። ምክንያቱም መኪናው ለኦፍሮድ እና ለተለያዩ ከባባድ ስራዎች ለመስራት የተሰራ መኪና እንደመሆኑ ቻርጅንግ ታይሙ ይረዝማል ተብሎ ታስቦ ነበር። ነገር ግን የመኪናው ቻርጂንግ ታይም እንደ ሌሎቹ የመኪና ቻርጂንግ ታይም እንደሆነ ተረጋግጧል። መኪናውን ወደ ውስጠኛው ክፍል ገባ ብለን ለማየት ከሞከረን በአጠቃላይ ብራውን እና በጥቁር ጋቢና ያለው ሲሆን 14 ኢንች የኢንፎቴመንት ስክሪን የተገጠመለት አስደናቂ መኪና ነው። 14 ኢንች መረጃ ማለትም ኢንፎቴመንት ስክሪን ተገጠመለት አስደናቂ መኪና ነው። ውስጠኛው ክፍል በሌክዠሪ ደረጃ ትላልቅ ስፒከሮችና ጄቢኤል አውዲዮ ሲስተም የተገጠመለት መሆኑ ታውቋል። ቢዋይዲ የመጀመሪያውን ሚኒ ኢቪ በአደባባይ ላይ አሳይቷል። እንደምትመለከቱት ነው። መኪናዋ በሀገራችን ምናልባትም ሱዚኪ ኤቭሪ፣ ሱዚኪ ኢኮና፣ ሱዚኪ ኬሪን ይመስላል። የሚገርም ነው። እነዚህን መኪኖች በኤሌክትሪክ የሚተካቸው የትኛው መኪና እንደሆነ ሲያነጋግር ነበር። ነገር ግን BYD በሚኒ ኢቪ እና በሱዚኪ ኤቭሪ ተከስቷል። ሰላም የተከበራችሁ የቻናል ቤተሰቦች እንደምንሰነበታችሁ፣ እኔ ጆርናሊስት ጎሳ ነኝ። እንደ ተለመደው ዛሬም ስለ መኪኖች ልናወራና ልናወቃ እዚህ ተገናኝተናል። በፍቅር ነው ምጠይቃችሁ። ይህንም ፕሮግራም ስትከታተሉ ከእናንተ የሚጠበቀው ነገር ላይክ እና ሰብስክራይብ ማድረግ ብቻ ነው። BYD የመጀመሪያውን ሚኒ ኢቪ ለእይታ አቀርቧል። በውስጥ አዋቂዎች ፎቶዋ እየወጣ ይገኛል። መልኳን ስትመለከቱት ልክ Suzuki Every እና Suzuki ኢኮን ቁጭ የምትመስል መኪና ናት። የዚህ መኪና መፈጠር ዋና ዓላማውም የጃፓኑን K መኪናና Suzuki ኤቭሪ ኢኮ የተባሉትን የተባሉት መኪኖች መተካት ነው። እንደምትመለከቱት BYD ሌላ ርካሽ ዋጋ ያለው ኤሌክትሪክ መኪኖችን ለእይታ እያቀረበ ነው። በእርግጥም እነዚህ መኪኖች ለእይታ ከቀረቡና ለሽያጭ ከቀረቡ የኢትዮጵያን መሬት ሙሉ ለሙሉ ይቆጣጠራሉ ተብሎ ይታሰባል። ምክንያቱም አሁንም ኢትዮጵያ ውስጥ እነ ሱዚኪ ኤቭሪና እነ ሱዚኪ ኬሪ የፈጠሩትን ተጽዕኖ ሁላችንም የምናውቀው ነው። ምናልባትም ቢዋይዲ ለምን የጃፓኑን ኬይ መኪና አስመስሎ መኪናውን ይዞ እንደወጣ ምናልባትም ቢዋይዲ ለምን ሱዚኪ ኤቭሪና የጃፓኑን ኬይ መኪና አስመስሎ አዲስ መኪና መስራት እንዳስፈለገው ግልጽ ባይሆንም መኪናው ግን ርካሽና አስተማማኝ እንዲሁም አፎርደብል የሚባል መኪና መሆኑ ግን ታውቀዋል። በእርግጥም እነዚህ መኪኖች እነዚያ የጃፓንን የከተማ መንገዶች ይሞላሉ ተብሎ ይታሰባል። የኢትዮጵያን መንገድ የሚሞሉት ግን ይመስላቸዋል። ቢዋይዲ ሚኒ ኢቪ ይሉታል። እንደምትመለከቱት ነው። ውበቱ ጥግ ድረስ ነው። በእርግጥም እንደዚህ አይነት መኪኖች ለውበትነት ሳይሆን ለስራ ተመራጭ የሚባሉ መኪኖች ናቸው። ይህም በመጨረሻም ቢዋይዲ ኬ መኪናን የሚመስል አዲስ ሉኪንግ ሰጥቶናል። ባለፈው ሳምንት ቢዋይዲ የመጀመሪያውን ኬ መኪና እያዘጋጀ ነው የሚል ወሬ ወጣ። ይህም ከኒሳን ሆንዳ፣ ሚትስቡሺ እና ሌሎች የጃፓን ብራንዶች ጋር የሚወዳደር ነው። ምናልባት እኔ ዜናውን በፍጥነት ያልሰራውላችሁ እርግጠኝነት ውስጥ ከሚረጋገጥ ምናልባት ወሬ እንደሚሆን ስለገመትኩ ነው። ነገር ግን ወሬ አይደለም። ቢዩይዲ በቀጥታ ኬይ መኪናን ወይም ሱዚኪ ኤቭሪ እና ኢኮን የሚመስሉ መኪኖችን ለማምረት ዝግጅቱን ጨርሷል። ይህም በቀጥታ የሚጠቅመው የኢትዮጵያ ገበያን ነው። የተከበራችሁ የቻናሌ ቤተሰቦች ኬይ መኪኖች ብዙ ጊዜ ርዝመታቸው በጣም አጭር የሆኑ የታመቁ መኪኖች ናቸው። ምናልባትም ርዝመታቸው እስከ 34 ሜትር አካባቢ ብቻ የሚረዝም አነስተኛ መኪኖች ናቸው። ምናልባት በመጠን ደረጃ እነ ቢዋይዲ ስግልና እነ ቢዋይዲ ዶልፊን እንኳን ርዝመታቸው እስከ 3780 እና 3800 አካባቢ ይጠጋል። ቢዋይዲ እንግዲህ እንደዚህ አይነት መኪኖችን ለማምረት ነው የተነሳው። መጠናቸው አነስ ያሉ መኪኖች በተመረቱ ቁጥር በእርግጠኝነት ዋጋቸው አነስ ያለ መኪኖች ናቸው። በእርግጥም አሁን ላይ የኤሌክትሪክ መኪኖች እየተቀየሩ ነው። እነዚህ ትንንሾቹ መኪኖች በጃፓን እና በኢትዮጵያ በጣም ተስማሚ የሚባሉ መኪኖች ናቸው። ምክንያቱም ትንሽዬ መሆናቸው ለከተማ አገልግሎትና ለፓርኪንግ ለተለያዩ ስራዎች አመቼ የሚባልላቸው መኪኖች ናቸው።